አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስትሮክ በሽታ ምንድን ነው፣ የስትሮክ በሽታ አይነቶችን፣ ስትሮክ ደግሞ ሊከሰት ሲል የሚታዩ የመጀመሪያ ማስጠንቀቂያ ምልክቶችን፣ መንስኤውንናም ስትሮክን እንዴት መከላከል እንደምትችሉ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል። ማለት ነው ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁን በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስትሮክ ወይም ደግሞ የአንጎል የደም መፍሰስ ወደ አንጎል የሚወስደው የደም አቅርቦት ሲቋረጥ ወይም ደግሞ ሲቀንስ የሚከሰት ድንገተኛ የሆነ ገዳይ የጤና ችግር ነው። ይህ የደም አቅርቦት እጥረት አንጎል ኦክስጅንና አልሚ ምግቦችን እንዳያገኝ ስለሚያደርግ የአንጎል ሴሎች ቶሎ መሞት ይጀምራሉ ማለት ነው። ስትሮክ በሁለት ዋና ዋና አይነቶች ይከፈላሉ። እነዚህም የመጀመሪያው ኢስኬሚክ ስትሮክ የምንለው ነው። ይህ አይነቱ ስትሮክ የሚከሰተው የደም መርጋት ወይም ደግሞ ሌላ ቅንጣት ወደ አንጎል የሚወስደውን የደም ቧንቧ ሲዘጋ ነው። ይህ በጣም የተለመደው የስትሮክ አይነት ሲሆን ከጠቅላላው ስትሮክ አይነት ወደ 80 ፐርሰንት በላይ የሚሆነውን ይይዛል ማለት ነው። ብዙ ሰዎች የሚከሰትባቸው ይህ አይነቱ ስትሮክ ነው። ሁለተኛ ደግሞ ሄሞራጂክ ስትሮክ የምንለው ነው። ይህ አይነቱ ስትሮክ የሚከሰተው በአንጎል ውስጥ የደም ቧንቧ ሲፈነዳ ወይም ደግሞ ሲሰበር ነው። ይህም ደም ወደ አንጎል ቲሾዎች እንዲፈስና ጉዳት እንዲያደርስ ያደርጋል ማለት ነው። ስለዚህ ሁለት አይነት የስትሮክ አይነቶች አሉ። ታዲያ ስትሮክ ለምን አደገኛና ገዳይ ሆነ የሚለውን ምክንያቱን ልንገራችሁ። ስትሮክ ድንገተኛ የህክምና ክትትል የሚያስፈልገው አደገኛ የሆነ ሁኔታ ነው። ስትሮክ እጅግ አደገኛ የሆነ የጤና ችግር ነው። ምክንያቱም በርካታ ችግሮችን ሊያስከትል ስለሚችል ነው። እነዚህም የመጀመሪያው የአንጎል ጉዳትን ያስከትላል። ስትሮክ የሚከሰተው ወደ አንጎል የሚሄድ የደም ዝውውር ሲቋረጥ ወይም ደግሞ በአንጎል ውስጥ የደም መፍሰስ ሲከሰት ነው። በዚህ ጊዜ የአንጎል ሴሎች ኦክስጅንናም አልሚ ምግቦችን ስለማያገኙ ይሞታሉ። የአንጎል ጉዳት እንደተጎዳው የአንጎል ክፍል መጠንናም ቦታ የተለያዩ ችግሮችን ሊያስከትል ይችላል። ሁለተኛ ደግሞ ረዘም ላለ ጊዜ የሚቆይ የአካል ጉዳትን ያስከትላል። እስትሮክ የረጅም ጊዜ የአካል ጉዳቶችን ሊያስከትልባችሁ ይችላል። ለምሳሌ የንግግር ችግሮች፣ የእንቅስቃሴ ችግሮች፣ የማስታወስ ችግሮች፣ የስሜት ለውጦች፣ የመዋጥ ችግርም ሊያስከትል ይችላል። ሶስተኛ ደግሞ ሞት ነው። እስትሮክ ቶሎ ለሞት ሊዳርግ ይችላል። በተለይም ከፍተኛ የሆነ ጉዳት ሲኖር ወይም ደግሞ ፈጣን የሆነ ህክምና ካልተደረገበት። አራተኛ ደግሞ የህይወት ጥራት መቀነስ ነው። ስትሮክ በሰዎች የህይወት ጥራት ላይ ከፍተኛ ተጽዕኖን ሊያሳድር ይችላል። የአካል ጉዳት ያለባቸው ሰዎች የዕለት ተዕለት ተግባራቸውን ለመወጣት ሊቸገሩ ይችላሉ። ይህም በራስ የመተማመን ስሜታቸውንናም ማህበራዊ ህይወታቸውን ሊጎዳም ይችላል። አምስተኛ ደግሞ የኢኮኖሚ ጫናም አለው። ስትሮክ ለህክምና በጣም ብዙ ወጪ የሚጠይቅ በሽታ ነው። በተጨማሪም የታማሚውን እናም የቤተሰቡን የስራ አቅምን በመቀነስ የኢኮኖሚ ጫናንም ሊያስከትል ይችላል ማለት ነው። በአጭሩ እስትሮክ የአንጎል ጉዳት፣ የአካል ጉዳትን፣ ሞትንና የህይወት ጥራት መቀነስን ሊያስከትል ስለሚችል በጣም አደገኛና ከባድ የሆነ በሽታ ነው። ስለዚህ የስትሮክ ምልክቶችን ማወቅና ፈጣን የሆነ የህክምና እርዳታ ማግኘት በጣም አስፈላጊ ነው። ታዲያ ለስትሮክ የመጋለጥ እድላችንን የሚጨምሩ ምክንያቶችስ ምንድናቸው? የሚለውን ልንገራችሁ። ለስትሮክ እንግዲህ ተጋላጭነታችንን የሚጨምሩ በጣም በርካታ ምክንያቶች አሉ። እነዚህም በሁለት ዋና ዋና ክፍሎች ይከፈላሉ። የመጀመሪያውና አንደኛው ሊስተካከሉ ወይም ደግሞ ልንቆጣጠራቸው የሚችሉ የአደጋ ምክንያቶች ናቸው። እነዚህም የመጀመሪያው ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን ካል ነው። ከፍተኛ የደም ግፊት የደም ስሮችን በመጉዳት ለስትሮክ ተጋላጭነትን ይጨምራል። ስለዚህ የደም ግፊት በሽታን መቆጣጠር ያስፈልጋል። ሌላኛው ደግሞ የልብ በሽታ ነው። እንደ ኤትሪያል ፋይብሪሌሽን ያሉ የልብ በሽታዎች የደም መርጋት እንዲፈጠር በማድረግ ለስትሮክ ተጋላጭነታችንን ይጨምራሉ። እንዲሁም ደግሞ ሌላኛው የስኳር በሽታ ካለብን ነው። የስኳር በሽታ የደም ስሮቻችንን በመጉዳት ለስትሮክ ተጋላጭነትን ይጨምራል። በተጨማሪም የምናጨስ ከሆነ ማጨስ ደግሞ የደም ስሮችን በመጉዳትናም የደም መርጋት እንዲፈጠር በማድረግ ለስትሮክ ተጋላጭነታችንን ይጨምራል። እንዲሁም ከፍተኛ የኮሌስትሮል መጠን ካለብን ነው። ከፍተኛ የኮሌስትሮል መጠን በደም ስሮች ውስጥ ንጣፎች ወይም ደግሞ ፕላክ እንዲከማች በማድረግ ለስትሮክ ተጋላጭነታችንን ይጨምራል። በተጨማሪም ከመጠን ያለፈ ውፍረት ካለን ነው። ከመጠን ያለፈ ውፍረት ለከፍተኛ የደም ግፊት፣ ለስኳር በሽታ እናም ለልብ በሽታ ተጋላጭነታችንን በመጨመር ለስትሮክ ተጋላጭነታችንን ይጨምራል ማለት ነው። እንዲሁም ጤናማ ያልሆነ የአኗኗር ዘይቤ ካለን የአካል ብቃት እንቅስቃሴን አለማድረግ፣ ጤናማ ያልሆነ አመጋገብን መመገብ እናም ከመጠን በላይ አልኮል መጠጣት ለስትሮክ ተጋላጭነታችንን ይጨምሩታል ማለት ነው። በተጨማሪም የተወሰኑ መድኃኒቶች፣ አንዳንድ የወሊድ መቆጣጠሪያ ክኒኖች እናም ሌሎች መድኃኒቶች ለስትሮክ ተጋላጭነታችንን ይጨምራሉ ማለት ነው። እነዚህ ታዲያ ልንቆጣጠራቸው የምንችላቸው የአደጋ ምክንያቶች ና ስለዚህ እንደነዚህ አይነት ችግሮች ለስትሮክ ተጋላጭነታችንን ስለሚጨምሩ መቆጣጠር ያስፈልጋል። ሁለተኛ ደግሞ ሊስተካከሉ የማይችሉ የአደጋ ምክንያቶች የምንላቸው ናቸው፣ ልንቆጣጠራቸው የማንችላቸው። እነዚህም እንግዲህ የመጀመሪያው እድሜ ነው። እድሜ እየጨመረ በሄደ ቁጥር ለስትሮክ ተጋላጭነታችን በከፍተኛ ሁኔታ ይጨምራል። እንዲሁም ጾታ ነው። ወንዶች ከሴቶች በትንሹ በበለጠ ለስትሮክ የመጋለጥ እድላቸው በጣም ከፍተኛ ነው። በተጨማሪም የቤተሰብ ታሪክ ካለ በቤተሰብ ውስጥ የስትሮክ ታሪክ ካለ ለስትሮክ ተገላጭነታችን ይጨምራል። በተጨማሪም የቀድሞ ስትሮክ ካለብን ወይም ደግሞ ትራንዚየት ኢስኪሚክ አታክ ካለብን ነው። ቀደም ሲል ስትሮክ ወይም ደግሞ ትራንዚየንት ኢስኬሚክ አታክ ካለብን ወይም ደግሞ ያጋጠማቸው ሰዎች ለወደፊት ለስትሮክ የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ትራንዚየንት ኢስኬሚክ አታክ ማለት ምን ማለት እንደሆነ በኋላ ላይ እነግራቸዋለሁኝ። ስለዚህ እነዚህን የአደጋ ምክንያቶች ማወቅናም ሊስተካከሉ የሚችሉትን ለመቀነስ መጣር ለስትሮክ ተጋላጭነታችንን ለመቀነስ ይረዳናል ማለት ነው። እንደ እነዚህ አይነት ችግሮች ካለብን ለስትሮክ ተጋላጭነታችን ይጨምራል። ታዲያ ስትሮክ በሽታ ሊከሰት ሲል የሚታዩ የመጀመሪያ ማስጠንቀቂያ አስር ምልክቶችስ ምንድናቸው? የሚለውን አሁን በዝርዝር ምልክቶቹን እነግራቸዋለሁኝ። አንደኛ የፊት መዛል ወይም ደግሞ መውደቅ ነው። አንድ የፊት ክፍል ወደ ታች ሊወርቅ ወይም ደግሞ ሊዛባ ወይም የአንድ ፊት ክፍላችሁ ሊጣመም ይችላል። የደም ዝውውር መቋረጥ የፊት ጡንቻዎችን የሚቆጣጠሩ ነርቮች ላይ ጉዳት ያደርሳል። ስለዚህ ፊታችን በአንድ በኩል ሊጣመም ይችላል። ሁለተኛ ደግሞ የክንድ ድክመት ነው። አንድ ወይም ደግሞ የሁለቱም ክንዶች ድክመት ወይም መደንዘዝ ሊያጋጥም ይችላል። የደም ዝውውር መቋረጥ የእጅ እንቅስቃሴን የሚቆጣጠሩ ነርቮች ላይ ጉዳትን ያደርሳል። በዚህ ምክንያት የክንድ ድክመት ይከሰታል። ሶስተኛ ደግሞ የንግግር ችግር ነው። ግልጽ ያልሆነ ንግግር፣ መናገር አለመቻል ወይም ደግሞ ሌሎችን ለመረዳት መቸገር ሊያጋጥማችሁ ይችላል። የደም ዝውውር መቋረጥ የንግግርን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። ስለዚህ ይህ ችግር ያጋጥመናል። አራተኛ ደግሞ የእይታ ችግሮች ነው። በአንድ ወይም ደግሞ በሁለቱም አይኖች ላይ ድንገተኛ የእይታ መቀነስ፣ ድርብ እይታ ወይም ደግሞ ብዥታ ሊከሰት ይችላል። የደም ዝውውር መቋረጥ የእይታን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። አምስተኛ ደግሞ የማዞር ስሜት ወይም ደግሞ ሚዛንን የማጣት ነገር ይከሰታል። ድንገተኛ የሆነ የማዞር ስሜት፣ ሚዛንን ማጣት ወይም ደግሞ መውደቅ ሊያጋጥማችሁ ይችላል። የደም ዝውውር መቋረጥ ሚዛንን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳት ነው ያደርሳል። በዚህ ጊዜ የማዞር ስሜት ወይም ደግሞ ሚዛንን መሳት ይከሰታል። ስድስተኛ ደግሞ ከባድ የሆነ ራስ ምታት ነው። ድንገተኛ እና ከዚህ በፊት ታይቶ የማይታወቅ ከባድ የሆነ ራስ ምታት ሊከሰትባችሁ ይችላል። በአንጎል ውስጥ የደም መፍሰስ ወይም ደግሞ ሄሞራጂክ ስትሮክ ሲከሰት ከባድ የሆነ ራስ ምታት ይከሰትባችኋል ማለት ነው። ሰባተኛ ደግሞ የማስታወስ ችግሮች ነው። ድንገተኛ የማስታወስ ችግር ወይም ደግሞ ግራ መጋባት ሊከሰት ይችላል። የደም ዝውውር መቋረጥ የማስታወስ ችሎታን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። ስምንተኛ ደግሞ የመዋጥ ችግር ነው። ድንገተኛ የሆነ የመዋጥ ችግርም ሊያጋጥማችሁ ይችላል። የደም ዝውውር መቋረጥ የመዋጥ ሂደትን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። ዘጠነኛ ደግሞ የማስተባበር ችግር ነው። ድንገተኛ የማስተባበር ችግሮች ወይም ደግሞ እንቅስቃሴዎችን ለመቆጣጠር መቸገር ሊያጋጥም ይችላል። የደም ዝውውር መቋረጥ እንቅስቃሴን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳት ያደርሳል። ስለዚህ እንደዚህ አይነት ምልክት ይገጥማቸዋል። አስረኛና የመጨረሻው ደግሞ ጊዜያዊ የአንጎል የደም ማነስ ትራንዚየት ኢስኪሚክ አታክ የምንለው ይገጥማቸዋል ማለት ነው። እነዚህ ምልክቶች ለጥቂት ደቂቃዎች ብቻ የሚቆዩ ሲሆን በኋላም ይጠፋሉ። ነገር ግን ለስትሮክ ከፍተኛ ተጋላጭነታችንን ያመለክታሉ ማለት ነው። ለአንጎል የሚሰጠው የደም አቅርቦት ለአጭር ጊዜ በመቋረጡ የሚከሰቱ ምልክቶች ናቸው። ጊዜያዊ የአንጎል የደም ማነስ ብዙውን ጊዜ ጥቂት ደቂቃዎችን የሚወስድ ነው። ትራንዚየንት ኢስኪሚክ አታክ የምንለው አብዛኛዎቹ ምልክቶች በአንድ ሰዓት ውስጥ የሚጠፉ ናቸው። አልፎ አልፎ ምልክቶቹ እስከ 24 ሰዓታት ድረስ ሊቆዩ ይችላሉ። ትራንዚየት ኢስኪሚክ አታክ ምልክቶች በስትሮክ መጀመሪያ ላይ ከሚታዩት ጋር በጣም ተመሳሳይ ናቸው። ምልክቶቹ በድንገት የሚከሰቱ ናቸው። ፊት፣ ክንድ፣ ወይም ደግሞ እግር ላይ ድክመት፣ መደንዘዝ ወይም ደግሞ ሽባ መሆን በተለይም በአንድ የሰውነት ክፍል ላይ፣ የተደበላለቀ ንግግር ወይም ደግሞ ሌሎችን ለመረዳት መቸገር፣ በአንድ ወይም ደግሞ በሁለቱም አይኖች ላይ መታወር ወይም ደግሞ ድርብ እይታ፣ ማዞር ወይም ደግሞ ሚዛንን መሳት ወይም ቅንጅትን ማጣት። የአንጎል የትኛው አካባቢ እንደተጎዳ ላይ በመመስረት ምልክቶቻቸው ተመሳሳይ ወይም ደግሞ የተለዩ ሊሆኑ ይችላሉ ማለት ነው። ስለዚህ ትራንዚየንት ኢስኪሚክ አታክ የምንለው ምልክት ሊከሰት ይችላል ማለት ነው። ትራንዚየት ኢስኪሚክ አታክ ማለት ምን ማለት ነው? ስትሮክ እንደሚከሰትባችሁ የሚያሳይ ምልክት ነው። ምናልባትም ለወደፊት ሊከሰትባችሁ እንደሚችል ማስጠንቀቂያ ምልክት ነው ማለት ነው። ስለዚህ እንደዚህ አይነት ምልክቶችን በጣም ለጥቂት ደቂቃዎች ካያችሁ እንዲሁም ደግሞ ምናልባትም አንዳንድ ጊዜ ለ24 ሰዓታትም ሊቆይ ይችላል ምልክቶቹ እስኪጠፉ ማለት ነው። እንደነዚህ አይነት ምልክቶችን ካያችሁ ለወደፊት እስትሮክ እንደሚከሰትባችሁ አመላካች የሆነ ምልክት ስለሆነ ቶሎ ብላችሁ ወደ ሕክምና ተቋም ሄዳችሁ ምርመራን ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ አስር ምልክቶች የስትሮክ የመጀመሪያ ምልክቶች ናቸው። ታዲያ ስትሮክን እንዴት መከላከል እንችላለን? ስትሮክን መከላከያ መፍትሄዎችን ደግሞ አሁን እነግራችኋለሁኝ። የመጀመሪያው ምንድን ነው የአኗኗር ዘይቤ ለውጦችን ማድረግ ነው። የአኗኗር ዘይቤ ለውጦች ስንል በጣም በርካታ የአኗኗር ዘይቤ ለውጦች ነው። እነዚህም እንግዲህ ጤናማ አመጋገብን መመገብ ነው። ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን እናም ዝቅተኛ የሆነ ቅባት ያላቸውን ምግቦችን መመገብ፣ የጨው መጠንን መቀነስ፣ የተሰሩ ምግቦችን ናም የሳቹሬትን ምግቦችን ማስወገድ ያስፈልጋል። በተጨማሪም መደበኛ የሆነ የአካል ብቃት እንቅስቃሴን ማድረግ ነው። በሳምንት ቢያንስ ለ150 ደቂቃዎች መጠነኛ የሆነ የአካል ብቃት እንቅስቃሴን አድርጉ። እንደ መራመድ፣ መዋኘት ወይም ደግሞ ብስክሌት መንዳት ያሉ እንቅስቃሴዎችን አድርጉ። እንዲሁም ጤናማ ክብደትን መጠበቅ ያስፈልጋል። ከመጠን በላይ ወፍራም ከሆናችሁ ክብደታችሁን ለመቀነስ ሞክሩ። ጤናማ አመጋገብንናም መደበኛ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል። እንዲሁም ማጨስን ማቆም ነው። ማጨስ ለስትሮክ ተጋላጭነትን በእጅጉ ይጨምረዋል። የአልኮል መጠንንም መገደብ ያስፈልጋል። አልኮል የምትጠጡ ከሆነ መጠኑን ገድቡ። ከመጠን በላይ አልኮል መጠጣት ለስትሮክ ተጋላጭነትን ይጨምራል። ስለዚህ እነዚህን ሁላ የአኗኗር ዘይቤ ለውጦችን በማድረግ ስትሮክን መከላከል ትችላላችሁ። ሁለተኛ ደግሞ የህክምና ክትትልን ማድረግ ነው። የደም ግፊትን መቆጣጠር አለባችሁ። የደም ግፊታችሁን በየጊዜው ተለኩ። ሐኪማችሁ ያዘዘላችሁን መድኃኒት በትክክል ውሰዱ። የኮሌስትሮል መጠንን መቆጣጠር ያስፈልጋል። የኮሌስትሮል መጠናችሁን በየጊዜው መመርመር፣ ሐኪማችሁ ያዘዘላችሁን መድኃኒት በትክክል መውሰድ ያስፈልጋል። እንዲሁም የስኳር በሽታን መቆጣጠር ነው። የደም ስኳራችሁን በየጊዜው መለካት፣ ሐኪማችሁ ያዘዘላችሁን መድኃኒት በትክክል ውሰዱ። የልብ በሽታን መቆጣጠር ያስፈልጋል። የልብ በሽታ ካለባችሁ ሐኪማችሁን በየጊዜው ጎብኙ። ሐኪማችሁ ያዘዘላችሁን መድኃኒትንም በትክክል ውሰዱ። እንዲሁም ደግሞ ትራንዚየንት ኢስኪሚክ አታክ ካለ የህክምና ክትትል ማድረግ ነው። ምክንያቱም ለወደፊት ስትሮክ ሊከሰት እንደሚችል የሚያሳይ የማስጠንቀቂያ ምልክት ነው። ስለዚህ የህክምና ክትትል ማድረግ በጣም አስፈላጊ ነው። ሶስተኛ ደግሞ ሌሎች አስፈላጊ ማድረግ ያለባችሁ ነገሮች የስትሮክ ምልክቶችን ማወቅ ነው። ቅድም የነገርኳችሁን የስትሮክ ምልክቶችን ማወቅ ያስፈልጋል። የስትሮክ ምልክቶችን ማወቅናም ምልክቶች ከታዩ ወዲያውኑ የህክምና እርዳታ ማግኘት ያስፈልጋል። እንዲሁም ደግሞ በቤተሰባችሁ ስትሮክ ካለ መገምገምና የቤተሰብ ታሪካችሁን መጠየቅ ያስፈልጋል። ምክንያቱም በቤተሰብ የስትሮክ ችግር ካለ በስትሮክ የመጠቃት ዕድላችሁ በጣም ከፍተኛ ስለሆነ በተጨማሪም ደግሞ መደበኛ የጤና ምርመራን ማድረግ ነው። መደበኛ የጤና ምርመራ ማድረግ ለስትሮክ ተጋላጭነትን የሚጨምሩ የጤና ችግሮችን ቀድሞ ለማወቅ ይረዳል ማለት ነው። ስለዚህ እነዚህን እርምጃዎችን በመከተል ለስትሮክ ተጋላጭነታችሁን መቀነስ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ስትሮክ ምንነት፣ አይነቶቹ፣ ስትሮክን ሊያስከትሉ የሚችሉ የአደጋ ምክንያቶችን፣ ለስትሮክ ምን አይነት ሰዎች በጣም ተጋላጭ ናቸው፣ ስትሮክን እንዴት መከላከል እንደምንችልና ስትሮክ ሊከሰት እንደሆነ የሚጠቁሙ የስትሮክ የመጀመሪያ አስር ምልክቶችን በተለይ በተለይ ትራንዚየንት ኢስኪሚክ አታክ የምንለው ምልክቶችን ማወቅ አለባችሁ ማለት ነው። ስለነዚያ ሁላ ስለ ስትሮክ ማወቅ ያለባችሁን መሰረታዊ ነጥቦችን ሁላ በዚህ ቪዲዮ ላይ በሚገባ ነግሪያችኋለሁ ማለት ነው። ይህ የጤና ትምህርት ታሪያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ እባካችሁ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።